እኔምት፣ ምንስ ብትሆን አንተ ምን አገባ? አሁን ገባኝ፣ ቲክቶክ ላይ የሆነ አሰቃቂ ነገር አይታ ነው። አንቺ ምን ሆነሽ? ለአንድ ክፍለ ከተማ የሚሆነውን ጮኸት የጮሾ። ማሚዬ፣ እኔ ከዚህ በኋላ አልተኛም። ውልሽ ቤትዬ፣ አተኝ እንቅልፍ ምን ያደርግልሻል? እንቅልፍ እኮ ትርፍ ስጋ ትርፍ እኮ ሰውነት ነው የሚያመጣብሽ። አታዩም? እንዲ የሎተሪ በጋክሉ እንቅልፍ ያመጣበት ጣጣ እኮ ነው። ይኸውልሽ እኔ እናትሽ አልተኛ። ለዚህ እኮ ነው ስለማልተኛ እንደዚህ ምን የመሰለች ሞዴል የመሰልኩት ይ ቅርጽ ላይ ነኝ። አለመተኛ ጥቅሙ ይሄ። ማን ነው ሞዴል አንቺ እንዲህ አስተዋረተ ተይ፣ አንቺ እኮ ስትሄጂ ወደፊት ትሄጂ ወደኋላ፣ ኋላ ትሄጂ እኮ አትታወቂ ምናታል። ጨራሽ ሞዴል ደሞ። እኮ አሳቀች። ትሄናት የኔ ፊት እንዲህ አታውሪ። ማሚ፣ እኔን እዚህ አስቀምጣችሁ ትከራከራላችሁ እንዴ? ታዲያ እናውራ እንዴ ዝም እንበል? ተይ እንጂ ቤትዬ። እናት እንዲሁ እናታለ ምንድን ነው እንደዚህ እንዲህ ያስጮዎች? ምን አይተሽ ነው ማሚዬ? በጣም አስፈሪ ቅዠት ነው ያየሁት። በስመ አብ ወወልድ ወመንፈስ ቅዱስ። አይዞሽ ቤትዬ ምን ድን ነው ያየሽው? ልጅ አንተ እንዲው የሆነ ሰዓት አሳቻ ጠብቀህ መሸት ሲል ጨለም ሲል ልጅ የምኝታ ቤት ገብተህ ነበር እንዴ? ማ እኔ የማወራው ካንተ ጋር አይደለም እንዴ? እንዴ ምን ማለት ነው? የሚያስፈራ ቅዠት አየዋለች እንጂ ያሬድን አየዋለች እንዴ? ምን ልዩነት አለው? ቅዠትም አየች ያሬድንም ያየች እኮ አንድ ማለት እኮ ነው። ማሚዬ ብታይ ይመስለኛል ከጓደኞች ጋር የሆነ ቢጅዳር እየተዝናነን እያለን የሆኑ ትልልቅ የሚያስፈሩ ሰዎች ወደ እኔ መጡ። ከዛ ጓደኞችን ይዘዋቸው ሄዱ። እኔ ደግሞ ተደበቅኩኝ። ልክ ሊያዩ ሲሉ ከእንቅልፍ ነቃው። እሰይ እንኳን ተደበቅሽ እናት ዓለም እንኳን አመለጭ። ማምለጥ ጥሩ ነገር ነው። ምክንያቱም ሲሳይ ነው። በቃ አሪ ምን ያስደነግጫል? እንዳደነግጭ እንኳን ነቀፍ ባትነቂ እኮ ይዞሽ ይሄድ ነበር። ኧረ ተይ አስቱታይ እንደው አፍሽን ለማላማጫ ብቻ ነው እንደ እንደምትጠቀሚበት ተይ እንጂ ጥሩ ተናገሪበት። ምንድነው እንደዚህ አይነት ወሬ ማውራት? እኔ የምለው ቤትዬ እንደው እዚህ ቴሌቪዥን ላይ ተጥልሻት ትይ እያልኩኝ፣ ቴሌቪዥን ላይ የሚያስፈራ ነገር አየሽ እንዴ? አይ ማሚ፣ ቴሌቪዥን ላይ የሚያስፈራ ነገር አላየሁም። ታዲያ ምን ሆነሽ ነው? ግን እሱ ስልክ ላይ በጣም የሚያስፈራ ቲክቶክ አሳይቶ ይኛልች። ግምቴ ልክ ነበር ማለት ነው። በልያ አመጣ አሳያት አሳያት። እናት አለ ማሳበድ ነው ይፈለግ ልጅቱን እንደው ጤና ልታሳጣት ነው። እንደ አንተ ማ አትፈራም ብታይ፣ ሁለተኛ ሁለተኛ እንዳታይ አምጥቶም። እኔ እንደ አሁንስ አላበዛውም ግንባሩን ብሎ

እንዴዎች ልጅ ይዤ ቤት ዘግቼ ከመሄድ አንቻልሽ። የቤቱን ነገር የልጄን ነገር አደራ። አረ ምንም አታስቢ ማሚዬ፣ እዚሁ ሆኜ ነው። እንዴ ፈጥጥ ብዬ ነው የምጠብቅልሽ ማሚ። ምንም ችግር የለውም ምንም። እንዴ ፈጥጥ ብዬ ነው የምጠብቀው። እንዴ ቤቱን ነዋ። ቤቱ አለች፣ ቤቱ አለ። እንዴ ፈጥጥ፣ እንዴ፣ እንዴ ፈጥጥ ብዬ ነው የምጠብቅልሽ። እሺ፣ ይኸውልሽ ይኖር እሱ። እሱ አንተ ቤቱን ለመጠበቅ መቸመኔት ውስጥ ወንድ አለ ሲባል ጥሩ ነው። እሱ አይለችም እንዳይባል ግን ለአንቺ አደራ። አንድ ላይ አድርገሽ የላሻቸው ጊዜ በቃ ሌላ ነገር እንዲሁ የልጄን ነገር አደራ። ደግሞ ማታ አንተ እሱ ቤተክርስቲያን መሄድ ብትፈልግስ? ብቻዋን እንደ መንገድ ላይ አንድ ነገር ብትሆንስ? እኔ ካልጠበኳት ምን ዋጋ ያ የተሰጠ ቤቱን እኔ ሴቷን ተንከባከቢ የተባልኩት፣ አታፍ፣ ያሬድ ስሞት፣ በመድሃኒዓለም በቃ

እሷን ታወልካለች። በፓንት ቅጣት የሚባል ነገር አለ። ዱቄት ትቀባለች። ምን ትላለች? መቼም የብድ ከተማ ቤ የብድ ከተማ በቃ እኔ እኮ እዛች ቁጭ ብዬ አያታለሁ። ዝልዝልዝል ትላለች። እሱን ዝም ብለሽ እይ። ስጨርስ አባብሰሽ ጠራርገሽ አስገብተሽ ማስተኛት። ስተኛ እሱ ልደር ካለ ዝች ይተኛ። ቁልፍ አለቤቱ ቆልፍ። ወርቅ እንደሰጠው ሸንቆጠው ሱ አደረ በ

ምናምን ትለኛለች አ ያን ብር እየመዘመዘች እስከዚህ ድረስ። መቼም መጡ ቀን አባቱ ማታ ስንት ሰዓት እንደ ወንዱ ልጅ ብርሃኑ እንኳን በራ ውቁብኛ አርቴስ ከፍቶ እንዲ ዋሽ እንዲ ተዛዝሏል። እዚህ አንገታቸው ላይ ሰንሰለት ያረጉ ናቸው። ፀጉራቸው የኛ ሀገር ሽፍታ እንደ ማዘር ኬፍ ነው። በቃ ፒስ ነው ፒስ

እሳቸውን እድሜ ውስጥ እንጂ አንተ ማት አታስቀምጠኝም። ምን መስሎህ የሰማይ ሚሄድ ነው። ሞርኒንግ አይያሬድ የሚባል እያለ ሞርኒንግ የሚባል ነገር አለ። ዋት አልገባኝም። ያሬድ ምን ሆነ? እሱ ምን ይሆናል እኛ ነን እንጂ ኦ ማይ ጋት። ምንም አንደርስታንድ ላረግሽ አልቻልኩም። ቆየተ ሄዶ ነው። ማታ ቤት አላደራም አይደል? እ አራ አድሯል፣ ያውም ከዝሆን ጋር አር ዩ ክሬዚ? ስለምን ዝሆን ነው የምታወሪ? የውልሽ ቤትዬ ማታ አንቺ ከተኛሽ በኋላ ዝሆን የምታክል ሴት ይዞ መጥቶ ነበር። ሲሪየስሊ! እና ምን አደረግሽ? እኔማ ቤትዬ እንደው የሆነ ነገር አሰብኩና እሱን ላማክርሽ ነበር። ምንድን ነው? ቆይ እማማ፣ እሱ እኛን እንዲጠብቅ አደል ነግረውት የሄዱት። እሱ እንኳን እኛን ሊጠብቅ እሱን ራሱን የሚጠብቁ ያስፈልገዋል። ስለዚህ ቆይ፣ ለምን አናባረው? ሄላ ሰማኛለህ? እኔ የምፈልገው ጥሩ ከባሌ ጋር ሊያፋታኝ የሚችል ጠበቃ ነው። እሺ፣ አዎ፣ ጨርሻለሁ። ያለዛ ታውቃለህ። ሰላም አባ። ችግርሽን ልካፈልሽ ብዬ እኮ ነው። አላካፍልም። አይ፣ ታካፊኛለሽ። ተቸገርኩ አልኩ። አረ በጭራሽ አላልሽም። እና ያው ከሙያ አንጻር እኮ እርዳታዬን ከፈለግሽ ብዬ ነው። አይ፣ አልፈልግም እና ሲዝ፣ ትፈልጊኛለሽ እንዴ ልትለኛል። ያው ካነጋገርሽ ተነስቼ ነው። በጣም ደፋር ነክ። ደፋር እንኳን አይደለሁ ጠበቃ ነኝ። ምን ጠበቃ ነክ። እኔ ከምነግርሽ ሰዎች ቢነግሩሽ ይሻልሻል። ጠበቃው ያሬድ ማን ነው ብለሽ ጠይቂ። ለማንኛውም ቻው ደኗይ። እንዴ ቆይ እኔ ምንሽ ቤትዬ፣ ቆይ እሱ ማን ስለሆነ ነው ገንዘብ ሳይሰጣቸው ሴቶቹ እንደዚህ የሚወዱት? ምን ስለሆነ ነው እንዲ? እሱ ማለት መልክ አለው። እሱ ማለት ምላስ አለው እንዲ። በባዶ ኪስ ምላስ ምን ያደርጋል? ተሰሚያለሽ። ዋናው ገንዘብ ነው መኔ። ታውቂያለሽ? መኔ ነው ዋናው። የሱ የእሱ ምላስ ለእኔም የሚተርፍ ይመስለኛል። አንቺ ለማማ አሜሪካ መሄድ ፈልጋለሁ ስትይ አልነበረ? እንዲ፣ ምላስ ነው እንደ አሜሪካን ሀገር የሚወስድሽ ብር እንጂ እንዴ ምላትማ ያስፈልጋል። አይ ምላሱን እዛው ይብላ። ከዚህ በኋላ እነዚህ ሴቶች ግን እዚህ ቤት እንዳያመጣብኝ። እና የት ይውሰዳቸው? እንዴ እዛው ጨርስ፣ ወይም ጣጣውን፣ እኔ ደግሞ እዚሁ ጨርስ፣ ባይኔ እና እኛ ላይ ጨርስ። ታያለሽ ኦ ማይ ጋድ። እና ከቤቱ ወጥቶ የት ጨርስ? ረባክብሽ የእሱ ቤት ያደረገው ማን ነው? አዎ ማሚ እስክትመጣ ድረስ ቤቱ። ከዚህ በኋላ ግን እኔ አስቱ ማስቲካ እያለው አንዲት ሴት ከዚች ቤት አያመጣትም። ከዚህ ቤት ነው የማስወጣው

መኪና እኮ ተበላሽታ ነው፣ ጋራጅ ገብታ ነው። ረድ እንጠራል። ኧረ ግዴለሽም ደርሰናል። የሚገርምሽ ነገር ደግሞ አሁን ቅርብ ሰዓት እኮ ከዛ ሰው ኮ መኪኔ ድምጿ እግሯ አካባቢ ድምጿ ትንሽ ተረብሸና እሷን ለማስተካከል እኮ አስገብቻለሁ። ደርሰናል። አይ ረድ ብንጠራ ይሻላል። ኧረ ግዴለሽም ደርሰናል። አሁን ደረሰና፣ ቅድም ነው እኮ እንደዛ ያለ ሁነኛ ሰው ጋር ነው የመጣሽው ሁነኛ ሰው ጋር እንደ ግዴለሽም። እኔም በጥብቅና ስራ ብዙ ጊዜ ሰርታል። እንዴ ብዙ ብቻ እንደ አተኝም እንዴ አረጀውበት እኮ ይገርምሻል። ትልልቅ ሰዎች ባለስልጣናት፣ እኔ እኔን ተከራከሪ ያሸነፍኩት ይሄ እውነቴን ነው። እኔ ከውሸት ጋር አልተዋወቅም። ታስታውቃለች። ይገርምሻል። የሚገርምሽ ነገር ደግሞ እንዲሁ ብዙ ወሬ አይመቸኝም። እዛው ሙያ ላይ እንገናኛለን። ሲናይት አይደለ ኧረ አታስቢ

ማርስ ገዛኛለ፣ እንዲህ ቀላል ተገዛልሽ አለት? ማለት ሱቁ ራሱ አላት። ኦ ማይ ጋድ፣ ከብር ነው ከመሬ ነው? ቤትዬ፣ ቆይ ን የምልህ ብር አላት የላትም? ቀላል አላት። እንዲህ ከእኔ ጋር ትልቅ ብር ነው የምንስማማው ነው። ቆይ ማለት በምን ምክንያት? ኧረ እንዳፋታት ነው። ኦ ማይ ጋድ፣ ከእስር ቤት ነው የምታስፈጣት? ኧረ ከባሌ ከአፋታኝ ብላኝ ነው። ቆይ ታዲያ ምንድን ነው ብለህ ነው የምታፋታት? ጠበቃ ነኝ፣ ታዋቂ ጠበቃ አንተ? ጠበቃ አዎ፣ ጥብቅ ያልኩ ጠበቃ። አሁን ነው ዋጋ መነጋገር። እንደ የምን ዋጋ ትሰማለህ? ጠበቃ መሆንህን እኛ አምነን እሷን ለምናሳምንበት ገንዘብ መክፈል አለብን። እንዲህ እኔ ለዋሻውት። አሁን እኛ በመስማማታችን ክፈልን። ረብ መድኃኒት ያለ አንቺማ ከአስከሬንም ክፍያ መጠየቀሽ አይቀርም። ከከፈለ ይጠየቃል። ግ ብር እስከምትቀባበት ብቻ ታገሱ ታገሱ። ባለሽ ግን ወንድ ነው። እ ምን ለማለት ፈልገነው ታዲያ ሴት ነው ማለቴ? አንቺን የመሰለች ቆንጆ ሚስት እያለችው እንዴት ከሌላ ሴት ጋር ይማግጣል? አይገርም? ከእኔ ምንም ሳያጣ እኮ ነው። ገብቶኛል። ከአንቺ ምን ይታጣል? አይገርም። ከሌላ ሴት ጋር ከሆኑ ተኝቶ እጅ ከፍንጅ ያዝኩት። አሁን ፍርዱ ከባድ ሆኗል። እሺ ግን ከዛስ በኋላ? ከዛማ እሷን እንዳትሞት እንዳድን አድርጌ ቀጠቀጥኳት። አሁን ደግሞ ፍርዱን አቀለልሽበት። እንዴት በወንጀለኛ መቅጫ ሺ ዘጠና ምን ይላል መሰለሽ ተከሳሽን ለጉዳት መዳረግ ከሳሽን የትም አያደርሰውም ይላል እና እሺ ምን ማድረግ ነበረብኝ ማድረግ የነበረብሽማ እሱን ማስጨረስ ነበረብሽ የተኛችሁ እኮ ከባሌ ጋር ነው እንዴ እሱን ማነገርሽኝ እኮ ቢሆንስ ቢሆንስ ማለት እንዴ አንዴ እኮ በቃ ጀመሩ ቢጀምሩስ እንዴ ማስጨረስ ነበረብሻ በወንጀለኛ መቅጫ ሰባ ሰማንያ ህዝባር ዘጠና ምን ይላል መሰለሽ ምን ይላል የተጀመረን ነገር ማቋረጥ አለማስጨረስ በህግ ያስቀጣል ይላል የሚያዋራት አንቺና እሱ ብር ካያችሁ የምታወሩትን መች ታውቃላችሁ። መቼም ከምኞት ይሻላል፣ ከውሸት ምኞት ይሻላል። ሰሜልሽ እኔ ግን ትዕግስት እያለቀ ከዚህ በኋላ መጠበቅ አልችልም። ቆይ እንጂ ስለ ብሩ ያውራት ልሽ አንቺን ከነንብረትሽ ወደ ቤትሽ፣ ባልሽ ደግሞ እዛ ዘብጥያ ነው። ሞረወረልሽ እውነት ግን እኔ ከውሸት ጋር አንተዋወቅም አንተዋወቅም። እሺ ታዲያ ምን ያህል ነው የምከፍለው? እሱን እንኳን መጀመሪያ ስለ ቀብድ እናወራ አይደል? እሺ ይሁን። ቀብድ ስንት ነው? ሰባ ይበቃል። ሰባ ማለት ሰባ ምን? ሰባ ሰባ አረ፣ እከፍላለሁ ችግር የለም እኔ ብቻ ከዛ ሰውዬ ጋር አንተ ገላግረኝ እንጂ ምንም ያህል ይሁን እኔ እከፍላለሁ። አረ፣ እንዲች ብለሽ እንዳታስቢ። እንዲች ብለሽ እሱን እዛ ፍርድ ቤት ገትር እንዲያንቀጥቅጨው ነው ከአንቺ ምለች፣ እውነቴ ነው ምልሽ። ደንበኛ ነው ሆንሽ፣ እንዲሁ አንዳች ነገር የፍርድ ቤት ጉዳይ ሲደርስብሽ ሮጠሽ እኔ ጋር ነው የምትመጪው። ምንም ችግር የለውም። እንዲህች ብለሽ እንዳታስብ ያለምን ችግር ይህ ኮ ምስጋና ያስፈልገው አሁን እኮ በቃ ዘመዶንን አደለም እን ታዲያ እኔ ጠበቃ ያሬድ መሆን እረሳችሁት? እና በር አይንኳኳም፣ ከትልቅ እንግዳ ጋር ነኝ፣ ኮሽታ አልፈልግም አላልኩም ብለህ ነበር። ውይ ሲያሳዝኑ። ምናችን ያሳዝናል? ከጎዳና የመነሳታቸው ነው። እናጋልጣለን። ውይ አጋልጠሽ ሞተሻል። ጠበቃነቱ ነው። እሺ፣ ከኔ ጋር አገናኘ። ስሚ ያሬድ ጠበቃ አይደለም። እሺ፣ ገንዘብሽን ሊበላሽ ነው። እኔ ድሮም ሴቶች ሲባሉ ወጣ ክፍሎች አይደሉም ምቀኞቼ ናቸው። አንተ እማማ አደራ ብለው ሄደው እንደው አደራ ትበላለህ ተው ተው በኋላ ግን ይቆጭሃል እናንተ እንዳትቆጨው ውጡ ከዚህ ይቆጫኛል እናንተ ምን አገባችሁ ምን መደወል ያስፈልጋል? ምን ሆናችሁ ነው? እንትን ስብሰባ አጠር ያለሽ ስብሰባ ይዞ ነው። ማን እንትና? ማነው? ያሬድ ያሬድ? ትንሽ እየስብሰባ ይዞ ነው፣ ብሬድ ላይ ይገባሉ አሁን። ስብሰባው ትንሽ ከማን ጋር ነው ስብሰባው? እንትን አንድ ባለ ጉዳይ ወንድ ነው? ሴት ሴት ናት። ቤት ያ ሊቤር ጎብኗላ፣ አይደለም አሱ። ይሄ ነው አደራው። እኔ ቤት ሴት ይኸው። አስማምተሽ እኮ ዘግተሽ ወጣሽ ያንቺ ትናገሪ ምንድን ስብሰባ እኮ ነው ስብሰባ አጣሪ ያለ ስብሰባ ነው አሁን ይጨርሳል እንደዚህ እኮ አላደረገም በእውነት አላለም ይሄ ስብሰባ በየቤቱ ነው እንዴ ቢገባ ይሄ ድር ስብሰባ አልበቃ ብሎ ደግሞ ከእኔ ቤት ስብሰባ የሚሰበሰበ ምን ስለሆነ ትንሽ አጣሪ ያለች ናት ብሎኝ ነው ትንሽ ምንም አጣሪ ደግሞ አሁን ወቅት ዞር በይ ስብሰባ ካለቀ በኋላ ይገባል በቃ ብላክ አይደለም ተስማምታችሁ ነው አይደል

ም በመርዛ ማነሽ? አንቺ አክስቴ መጣች። አክስት የማናባህ አክስት ነው? አንተ አክስቴንም፣ አንተ ነው እንደምትረዳቸው? እኔ ነኝ የምረዳት። እኮ ማን ነው የሚረዳው? አንተ አትጥቀሰኝ። ዓይኔ ጥፋና ለማፈር ነት ያ ቤቴን አስቱ እግዚአብሔር ይስጥልሽ። ሌላ ነገር አንተ ለመሆኑ፣ ምን እያለች ነው? እንዴት እንደሚፋታ እያማከር የነበር። ከማን ጋር? ከባሌ ነዋ እኮ። እሱ ምን ስለሆነ ነው የሚያፋታሽ? ጠበቃ ስለሆነ ነው። ኧረ የው ቤት ጉድ። ማን ነው ጠበቃ? ይሄ ነው ጠበቃ። የምን ፖሊስ ሙልጭ ያለ ሌባ ነው ከዚህ በፊት እናት አለ ሚስቱ አረብ ሀገር ሁና ሰርታ የላከችውን ይዛ የመጣችውን ዝም በል ሙልጭ አርጎ በልቶ ኮ ጎዳና ላይ ያወጣት ጀግና ኮ ነው አሁን ደግሞ እንደው ማሊያ ቀየረ ትመጣለህ አረባ ሚያ አይነፋ ማስኪን ታስልጭኛለሽ እንዴ የምን አባ ማስክ ነው ደሞ ትሰክሳለህ እንዴ ነውጣ ናውጣ ኮ ነው ማለት ማማን ቆይ አንቶ ማኔ በሬ ዝግት በላባና ነይ እናቴ ነይ። እስቲ እኔ እኮ አላወቅኩም። ቅድም ደሞ እንደ መማታቴ የመጣውሽ ነይ እናቴ ቁጭ። ቤት ያልነበርኩ ልጅ ወልዳ ሂጄ ነበር። ንጠይ ሴት ላይ ል ተዋዳችሁ ድረስ ፍች ብሎ ነገር የለም። ተነጋግሮ ችግርን መፍታት ነው ዋናው ነገር። እማማ ወድጄ እኮ አይደለም ከአቅሜ በላይ ስለሆነብኝ ነው። ይውልሽ ልጄ ቢሆንም ሴት ልጅ በተፈጥሮዋ ብላተኛ ናት። ባሏን መክራ፣ በዜዴ ይዛ፣ በጥበብ ይዛ መኖር ነው እንጂ መፋታት ምን ያደርጋል? ደግሞ ግጭት ሲኖር ደግሞ ሶስተኛ ሰው ማስገባት ጥሩ አይደለም፣ ነገር ይበላሻል። ይሄ ሞላጫ አገኘ ብሎ ሊበላ ሲል ደረስኩልሽ ሙች ጥርስ ወንዲ እንዲህ ድመት ጥርስ ላይ ስጋ እንደመንጠቅ ማለት ነው። ዛሬ የነጠቅኩት አይሱሽ። እንግዲህ የኔ ልጅ ደግሞ ሌላ ጊዜ ስትመጪ ደግሞ በደንብ እቀበልሻለሁ። እኔ አማክርሻለሁ፣ ግዴለሽም ተስማምተሽ ኑ። ትዳር ማለት እኮ የማያልቅ ትምህርት ቤት ማለት ነው እ መፋታቱ ምንም አያደርግም። ልጆች አሏችሁ፣ አይ ነው፣ ትወልዳላችሁ የኔ ቆንጆ ስትመጭ ደግሞ እዚህ በኋላ አማክርሻለሁ። እኔ እንደ እናትሽ ሆናለሁ። ከፈለግሽ ደግሞ እሱን ቁጭ አርጌ መክረዋለሁ። እኔ በመንደሩ እኮ የምታወቅ አስታራቂ ነው። ይሄ ሌባ ከመንጋጋዎች ካፉ ድመት አንበሳ ነው የሚባል ከአንበሳ ጥርስ ላይ ስጋ እንደመቀማት ነው። ምን ጥቄ ነው ያስቀረውልሽ ብርሽ? ኔ እናቴ አፈር በበላ ደግሞ አኔ ቤት ደግሞ በያይዞሽ አይዞሽ እናቴ ሬታባ ወይ ጉድ ማነጅ ላይ እስቲ እንደው ቡና ምናምን አቅርቢላትማ፣ የሚበላ ነገር ቢናት። አሁን እዚህ እኛ ቤት እዚህ በላችሁ ነገር